ማንቸስተር ዩናይትድን በሜዳው ባክቱባክ ካሸነፍን አርባ ሰባት አርባ ስድስት አመት ሆኖናል። ይህን ታሪክ ምን ሰራበት ሳምንት ይሆናል ብለን እናስባለን። በሻምፒየንስ ሊግ የተለየ ታሪክ የተሰራበት ሳምንት ነው። እሁድ ደግሞ ከምሽቱ አንድ ሰዓት ተኩል ኦልትራፎርድ ባክቱ ባክ በማሸነፍ ታሪክ እንሰራለን ብለን እናስባለን። አድማች ተመልካች፣ ቤተሰቦቻችን የአርሰናል ዞን የቀጥታ ስርጭት አሁን ተጀምሯል። ከቤት የሚታይ ማለት ነው። እሱን ተቋቁመን ያው ተመልሼ ነው የገባሁት ወጥቼ ነበረ። እንግዲህ በተቻለ መጠን ነገሮችን ለማስተካከል እንሞክራለን። እንዴት ናችሁ ግን እናንተ በያላችሁበት? ያውት አንድ ቀን ኦፍ ሆነን ነው ተመልሰን የገባ ነው ማለት ነው። እንግዲህ ዛሬ ከቤንጃሚን ሼሽኮ ጋር የተያዙ የወጡ ያሉ አዳዲስ መረጃዎችን እሱን አጋራችኋለሁ። ከማንስተር ዩናይትድ ጨዋታ በፊት አሰልጣኝ ሱፐር ሚካኤል አርቴታም የሰጠውን ፕሬስ ኮንፈረንስ በተመለከተ የሚኖሩ መረጃዎችን እየተቀያየርን ሀሳብ እየተቀያየርን አብረን ቆይታ ይኖረናል ማለት ነው። ቤተሰቦቻችን ከኔ ጋር ስላላችሁ በቅድሚያ አመሰግናለሁ። ሀሳብ፣ መረጃዎቻችሁን የእናንተንም አስተያየት አጋሩኝ። ቤተሰቦቻችን እንግዲህ አሰልጣኝ ሱፐር ሚካኤል አርቴታ ከ ከሻምፒየንስ ሊግ መልስ በኋላ ዛሬ ከማንቸስተር ዩናይትድ ጨዋታ በፊት አንዳንድ ጥያቄዎችን ተጠይቆ መልስ ሲሰጥ ነበር በፕሬስ ኮንፈረንሱ ላይ። ለምሳሌ ሉዊስ ስኬሊን ለምን ቀየርከው? የሚል ነገር አለ። ይሄ ነገር እንግዲህ በተደጋጋሚ እኛ ላይ በዚህ አመት ተከስቷል። በጣም በዚህ ጉዳይ በጣም የተጎዳን ቲም ነን። ስለዚህ ሪስክ መውሰድ ስላልፈለግኩኝ ነው የቀየርኩት የሚል ነገር ተናግሯል። ለሱ ትልቅ ትምህርት ነው አጫውቱ ማስተካከል እንዳለበት ለሱም ትልቅ ትምህርት ነው። በዚህ ጉዳይ ላይ ይህንንም ለማስተካከል ጥረት ያደርጋል። እሱም ራሱ አጠገቡ እሱን ሊያግዙ የሚችሉ በጣም ብዙ ሰቦች አሉ ብሏል። ቴዲ ቴዲ ቴዲ ብሮ እንኳን በሰላም መጣ። በጣም አመሰግናለሁ። አቢሎ ሰላም ብያለሁ። አለማየሁ አላሮ ሰላም ብያለሁ። ቤተሰቦቻችን ኔትወርክ አስቸግሮኝ ተመልሼ ነው የገባውትና ይህንን ያው ከግምት ውስጥ አስገባላችሁ ብዬ አስባለሁ። ከዛ በተጨማሪም እንግዲህ የፒኤስቪው ምሽት በጣም በጣም አሪፍ አሪፍ ምሽት ነበረ። እንዳለ መታደል ሆኖ አለፈ። አሁን ስለ ዛሬና ስለ እውዱ ጨዋታ ነው የምናስበው የሚለውንም ነገር ተናግሯል። አሰልጣኝ ሱፐር ሚካኤል አርቴታ ማለት ነው። ከዚህ በተጨማሪ እንግዲህ ቺዶ ኦቢ ማርቲንን በተመለከተና አይደን ሄቨንን በተመለከተም ተጠይቆ ነበረ። የቺዶ ኦቢ ማርቲን ውሳኔ ላይ እጁ እንደሌለበት ተናግሯል። ውሳኔው የኔ አልነበረም የሚል ነገር ተናግሯል። አወል ኑሪ ሰላም ብያለው። ባዩ ፈጠነም ሁላችሁንም ሰላም እያልኩኝ ነው። አርማሽ ተመልካች ቤተሰቦቻችን በተቻለ መጠን ያው የኔትወርክ በጣም ኔትወርኩ ደካማ ነው። እሱን ለማስተካከል ጥረት እናደርጋለን። ዛሬ ቀን ሙሉኛ ሰፈር መብራት አልነበረም። ከዛ አንጻርም ሊሆን ይችላልና ይህንን ከግምት ውስጥ አስገቡልኝ ያላችሁ እያስባለሁ። ያው ወጥቼ ተመልሼ ነው የገባሁት። የቺዶ ኦቢ ማርቲን ውሳኔ እጄ አልነበረበትም የሚል ነገር ተናግሯል፣ ወይም ውሳኔው የኔ አልነበረም በማለት ተናግሯል። ነገር ግን ተጫዋቾች ክለቡን መልቀቅ ከሆነ ወይም ደግሞ ለወደፊት እድገታችን ክለቡን መልቀቅ ከሆነ ብለው ውሳኔያቸው እንደዛ ከሆነ ያለን አማራጭ መልቀቅ ማድረግ ብቻ ነው። ከዛ ውጪ ሌላ ምንም ልናረግ አንችልም የሚል ነገር ተናግሯል። አሰልጣኝ ሱፐር ሚካኤል አርቴታ። ያሬድ ሀሁ ሰላም ብያለው። እንግዲህ ከዚህ በተጨማሪም ደግሞ አሰልጣኝ ሱፐር ሚካኤል አርቴታ በአጠቃላይ ማለት ነው ማንቸስተር ዩናይትድ በጨዋታው ላይ ያልተጠበቀ ነገር ሊያሳየን ስለሚችል በዚህ ጉዳይ ላይ በጣም በጣም ጥንቃቄ ወስደን ነው ምንገባው የሚል ነገር ተናግሯል። ያሬድ ሀሁ ቡምቡም ብሎኛ። በጣም አመሰግናለሁ። አወል ኑሪ ሳካ አይገባም አይገባም። ሳካ በነገራችን ላይ ከኢንተርናሽናል ብሬክ በኋላ ነው ሊገባ የሚችለው እሱም በቻምፒየንስ ሊግ እንግዲህ ወደ ስምንት ውስጥ ከገባም በኋላ ሊኖሩ የሚችሉ ነገሮች ላይ ነው ሊመጣ የሚችለው የሚል ነገር ነው አሁን እየወጣ ያለው መረጃ ማለት ነው። የሀብቴ የሀብት ሰላም ብያለሁ። ቤተሰቦች ሁላችሁንም ሰላም ነው እያለ ነው። በጣም አመሰግናለሁ። ሊዱዌ በጣም አመሰግናለሁ። ሰላም ብያ ያለው። ያው ሌት ሆነና የገባ ነው መብራት ጠፍቶ ሰፈራችን ላይ ዛሬ በጣም አስቸጋሪ ቀን ነበር ማለት ይቻላል። ኔትዎርካችንም ጥሩ አይደለም። ቤተሰቦቻችን ይህን ከግምት ውስጥ አስገባላችሁ ብዬ አስባለሁ። ጆርጂኖ የኤፍኤ ካፑን ሽንፈት እንበቀላለን ብሎ ተናግሯል። በነገራችን ላይ ሩበን አሞሬም ያው የሻምፒየንስ ሊጉ በጣም እያማረረ ነው ያለው። የሻምፒየንስ ሊጉ ሐሙስ ተጫውተን እንደገና እሁድ መጫወት በጣም ከባድ ነው። ድካማ አለብን። ተጫዋቾቻችን ዛሬ ትሬኒንግ የሚሰሩ ከሆነ በአጠቃላይ በጨዋታው ላይ ሁሉም ሊገኙ ይችላሉ የሚልም ነገር ተናግሮ ነበረ። ከዚህ አንጻር እንግዲህ ያው በጣም ተዳክመናል። እኔ እንደ አርቴታ ጊዜ የለኝም የሚል ነገር ቡድን ለመገንባት አርቴታ የሄደበት መንገድ በጣም ለሁላችንም ኢንስፓይሬሽን የሚሆነው ነገር ግን እኔ እንደ አርቴታ ጊዜ ያለኝ አይመስለኝም የሚል ነገር ተናግረዋል ሩበን አሞሬም ማለት ነው። ቲና ኤስተር በጣም አመሰግናለሁ። በጣም በጣም በጣም የማመሰግነው ከዛ በተጨማሪም እንግዲህ ዝውውርን በተመለከተ የተለያዩ መረጃዎች እየወጡ ነው። ዛሬ ላውታሮ ማርቲኔዝን በተመለከተ አንድ መረጃ እያየሁኝ ነበረ። እኔ ያው ዝውውርን በተመለከተ በእርግጥ እንደዚህ ብሎ መናገር ይከብዳል፣ እውነት ለመናገር ማለት ነው። ላውታሮ ማርቲኔዝን በተመለከተ እየወጡ ያሉ መረጃዎች አሉ። የሀብቴ የሀብ እንደ እኔ አርቴታ በውሩ ጨዋታ የፊት መስመሩ ላይ ኖዋኔሪን ብጠቀም አሪፍ ነው እያለ ነው። አይ ቲንክ ኖዋኔሪን ፊት መስመር ላይ ማድረጉ ጥቅም ያለው አይመስለኝም። ምክንያቱም ቲማችን ከፊት በጣም የሚቀል ይመስለኛል። አሁንም የሜሬኖ የፊዚካል ፕሬዘንሱን እንፈልገዋለን። ያንን ነገር ይጠቀማል ብዬ ነው ማስበው። ግን ዛው ተበቃ ሰላም ብያለው። አዎ ጠፋ ነው። እንግዲህ ምን እናርግ። ትናንትና አልገባንም ነበር አጋጣሚ። ዛሬ ደግሞ ኔትወርክ በጣም እንደገና መብራትም ጠፍቶ ቀኑን ሙሉ ጠፍቶ ነው ያለውና ከዛ አንጻር ነው ተመልሰን የገባ ነው ኦርቶዶክስ ሰላም ጸሀዬ ስለ ሼሽኮ ዝውውር ንገረን እያለኝ ነው ምን አዲስ ነገር አለ ግዘው ተበቃ እንግዲህ ያው የላውታሮ ማርቲኒዝን ፉትቦል ኢንሳይደር ነው ይዞት የወጣው አንድሬ አቤርታ እንግዲህ የአርሰናል ፉትቦል ስፖርቲንግ ዳይሬክተር ለመሆን በጣም የተቃረበ ሰው ይመስላልና ከዚህ ጋር በተያያዘ እንግዲህ ይህ ሰው አትሌቲኮ ማድሪድ እያለ የ27 አመቱን ላውታሮ ማርቲኒዝን ለማስፈረም በጣም ፍላጎት ነበረው የሚባል ነገር አለ አሁን አርሰናል ቀድሞ ከሱ ጋር በተያያዘ ነገሮችን ድርድር ጀምረዋል የሚል ነገሮች እየወጡ ነው ያሉት እውነት እውነት ነው ወይ እኔ እንግዲህ ይሄንን መረጃ እኔ ያው ልክ እንደናንተው ከተለያየ ነገር ከመስማታችን በፊት ነገሩን ቀድሜ ክሮስ ቼክ ለማድረግ ሞክሬ የነበረ ብዙ እየተወሩ ያሉ ነገሮች ነገሮች አሉ። አንድሪያ ቤርሳን በተመለከተ ይህ ያው ጣላናዊ ሃምሳ ሶስት አመት ስፖርቲንግ ዳይሬክተር፣ በጣም ለአርሰናል በጣም የቀረበ ስፖርቲንግ ዳይሬክተር ለመሆን በጣም እንደተቃረበ እየተነገረ ነው ያለው። ከዚህ አንጻር ላውታሮ ማርቲኔዝን ለአርሰናል ሊያስፈርመው አርሰናል ጋር ድርድር ጀምሯል ቀድሞ፣ ምናምን ብዙ ነገሮች እየተወሩ ነው። እስቲ እንየው። ቀጥሎ ግን እየወጣ ያለው ማለት ነው ያው የቤንጃሚን ሼሽኮን በተመለከተ ነው። ቤንጃሚን ሼሽኮን በተመለከተ ክርስቲያን ፋልክ ዴይሊ ብሪፊንግ የሚል አምዱ ላይ የጻፈው መረጃ አለ። የጀርመናዊ የስፖርት ጋዜጠኛ የተናገረው ነገር አለ። እንግዲህ ቤንጃሚን ሼሽኮ ከአርቢ ሌብዚግ ጋር የጀንትልማን አግሪመንት የሚባል ነገር አለው በዚህ አመት እስከ ሰባ ሚሊዮን ዩሮ ድረስ የሚያቀርብ ክለብ ካለ ቤንጃሚን ሼሽኮ ለመውሰድ ወይም ክለቡን ሊሸጠው እንደተዘጋጀ በግልጽ መረጃዎች እየወጡ ነው። እኔ እንደሰማሁት ብሎ ነው እንግዲህ ክርስቲያን ፋልከ መረጃውን የጻፈው ማለት ነው። አርሰናል ከየትኞቹም ክለቦች በተሻለ መልኩ ቤንጃሚን ሼሽኮ ለማስፈራም ብዙ ግራውንድ ወርኮችን ቀድሞ ሰርቷል የሚል መረጃዎችን እያወጣ ነው። ይሄን በተመለከተ ዴቪድ ኦርንስቴንም በአትሌቲክ ላይ ይሄን ነገር ብሏል። አርሰናል ቀድሞ ብዙ ነገሮችን ቤንጃሚን ሼሽኮን ለማስፈረም ብዙ ነገሮችን ቀድሞ እንደሰራ ነው። ነገር ግን ይህ ማለት ተጫዋቹ ይፈርማል ማለት አይደለም ብሎ ነው ዴቪድ ኦርንስቴን የተናገረው ማለት ነው። ስለዚህ እሱን ፈላጊ የሆኑ ሌሎች ክለቦች አሉ እንደነ ቶትናም፣ እንደነ ማንቸስተር ሲቲ፣ እንደ ማንቸስተር ዩናይትድ እና እንደገና ደግሞ እንደነ ቼልሲ አይነት ክለቦች አሁንም የሱ ፈላጊ ናቸው። ግን አርሰናል ከየትኞቹም ክለቦች ቀድሞ ብዙ ነገሮችን እንደሰራ ነው የተወራ ያለው ሰባ ሚሊዮን ዩሮ አካባቢ የሚከፍል ክለብ ካለ ቤንጃሚን ሼሽኮ ለመልቀቅ ዝግጁ እንደሆነ እና በመንገዱ ላይ እንደማይቆምበትም አርቢ ሌብጂክ ለልጁ ፕሮሚስ ገብቶለታል የሚል መረጃ ነው እየወጣ ያለው። ከዚህ ጋር የተያዙ መረጃዎችን አብረን እናጋራለን። ጸሐዬ የማንቼኮ አያሳስብም። ዝም ብሎ ስድስት ምናምን የትና የትናንቱን ዩናይትድ ያየ ሰው ያለኝ ነው። በጣም ደካማ ነበሩ። እውነት ለመናገር በጣም በጣም ደካማ ነበሩ። በጣም አረቡ መሀመድ ሰላም ነው ብሮ። ማርቲኔሊ ሰለፋ ለልሻሽ አይገባም። ጋብሪኤል ማርቲኔሊ አይደርስም። ሰው ያለ ሰው ጠፋ፣ ሰው ያለ ሰው ጠፋ። ሰላም አዲስ ነገር ምን አለ? ስለ ጉዳትና ስለሳካ እና ማርቲኔሊ ሁለቱም ተጫዋቾች አይደርሱም። በማንቸስተር ዩናይትድ ጨዋታ አይደርሱም፣ እንዳየሁት መረጃ ከሆነ ከኢንተርናሽናል ብሬክ በፊት አይመለሱም ነው ያ ማለት እንግዲህ፣ ከፒኤስቪ የድጋሚ ጨዋታና የቼልሲ ጨዋታ ሁለቱም አይኖሩም የሚል ነው። ሙሉ ጌታ አየለ ሰላም። ፀሐዬ ና ለሁሉም ለአርሰናል ዞን ቤተሰቦቻችን ሁሉ በጣም አመሰግናለሁ። ሙሌ ባዩ ፈጠና፣ እውነት ነው ዩናይትድ እንበቀለዋለን። ፀሐዬ አሁን ስለዝውውር የሚወራበት ጊዜ አይደለም ብቻ ስተርሊንግን እንዳያሰልፍብን እያለኝ ነው። ኢዮቦልት ሱበይ ለሰባት ቀን ገብቻ አለው። ፃዬ አርሰናል በማሸነፉ ይቅርታ፣ አርሰናል በማሸነፉ ሱባኤ ገብቻ አለው ሰባት ቀን። ፀሐዬ በአርሰናል በማሸነፉ የደስታ ነው ሻምፒየንስ ሊጉን ከበላ ሁዳዴን ገዳም ገብቼ ነው የምጽመው እያለኝ ነው። ያ ሬዳይሉ ፀሐዬ እኔም በቤንጃሚን ሴሽኮ ምን አዲስ ነገር አለ እያለኝ ነው። ቤንጃሚን ሼሽኮን በተመለከተ ያው መረጃዎቹን እያጋራና ያለ ነው ቤተሰብ። ቤንጃሚን ሼሽኮን በተመለከተ መረጃዎችን እያጋራና ያለ ነው። እንግዲህ ክርስቲያን ፋልከ የጻፈውን መረጃ ነው እያጋረዋቸው ያለሁት። ያው የተለያዩ ዴቪድ ሮንስቴንም የተናገረ ያለው ነገር አለ። የአርሰናል ደጋፊዎችን በብዛት እያሉ ያሉት ነገር በክረምቱ የመጀመሪያ ፈራሚያችን፣ አጥቂ ፈራሚያችን ቤንጃሚን ሼሽኮ እንደሚሆን ነው። ብዙ ነገር እየተናገረ ያለው አርሰናል ቀድሞ ግራውንድ ወርኩ ነው፣ ብዙ ነገሮችን ሰርቷል የሚል መረጃዎችም እየወጣ ነው። ሊዱ ያው እነርሱም እኛም ተጉዘን የተጫወት ነው፣ እና የኞቹም ይደክማቸዋል እኮ አሞሬ። ምን ነው ምን ነው አው አሞሬም ዳገቱን እያለ ነው እንግዲህ ሊዲ፣ በነገራችን ላይ እሱ ያለው ነገር እኔ ስማማበት አለው። ሐሙስ ተጫውቶ ዩሮፓ ሊግ እሑድ በጣም ከባድ ነው፣ ድካማ አለው። ትናንትና እንግዲህ ዩጋርቲን ማስቀምጦት ነበረ፣ በጣም ደካማውን ሪያል ሶሲዳድ ማሸነፍ ተቸግሮ ነበር፣ በተለይ ባለቆ ሰዓት ላይ ይሄ ቤከር የሚባለውን ተጫዋች አሰልጣኙ ደካማ ስለሆነ እንጂ ቀድሞ አስገብቶት ቢኖረው ትናንትና ማንቸስተር ጉዱ ነበር የሚፈለው። በአጠቃላይ ግን አሞሬም በጣም በጣም ሰበብ እየደረደረ ነው። ጽዮን ተሾመ ሰላም ብያለው። ቤዛነኝ መድፈኛዋ ሰላም ሰላም ቤተሰብ ደስታ አርሶ ፀሐዬ በጣም ስጠብቅ ነው እያለኝ ነው። የሀብቴ ያ ባትጠራጠሩ መድፈኛው ሻሽን ይረመርማል እስከ ጉድጓዱ ድረስ እያለኝ ነው። መክበብ ማሬንጎ ሰላም ብያለው። ሙሉ ጌታ እያለ ረ ቤተሰብ፣ ላይክ፣ ሼር፣ ሰብስክራይብ እያደረገ ለእኛው ጥቅም ስንል እያለኝ ነው። በጣም አመሰግናለሁ። መቶ 13 ሰዎች አላችሁ ቤተሰቦቻችን። አሁን ባካችሁ ከቻላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። 17 ላይክ ብቻ ነው ያለው እና ሙሉ በጣም ነው የማመሰግነው አቤል ስንታየው ሰላም ሰላም፣ ፀሐዬና ፀሐዬ ሻሼ ጨዋታ ካውንት ዳውን ጀምር ያለው። እኔ በበኩሌ እናሸንፍ ይሆን ብዬ ሳይሆን ስንት ጎል እናገባ ይሆን ነው የሚለው ነው እየጨነቀኝ ያለው ለማንኛውም ከነ ክፍተቶቻችን ሻሼን እናሸንፋለን ብሎኛል። በነገራችን ላይ ቤተሰቦቻችን የማሊያ ሽልማቱን ያው ሁለት ማሊያ ያሉትን ማሊያዎች መሸለማችን አይቀርም። ሁለቱን ማሊያዎች አዘጋጅተናል። ስልክ አለ እንደውልላችኋለን። ቢዚ ስለሆነ ነው ቢዝ ስለሆነ ነው። በጣም በጣም በጣም ይቅርታ። እንግዲህ እሱን ማረጋችን አይቀርም። ግን ከማን ዩናይትድ ጨዋታ ጋር በተያያዘ ለ10 ሰዎች የ50 ብር ካርድ እንሆናለን። በነገራችን ለቤተሰቦቻችን ግምት፣ ትክክለኛ ግምት አስቀምጡ በአርሰናል ዞን የቴሌግራም ግሩፕ ላይ ገብታችሁ ትክክለኛ ግምቱን አስቀምጡ። ከዛ በኋላ ለ አስር ሰዎች የ ሀምሳ ብር ካርድ ሞላለን። ቤተሰቦቻችን ይሄ ቃል እንገባለን፣ ማንቸስተር ዩናይትድን ካሸነፍን ማለት ነው። ግምቱን አስቀምጡ ለን ቤተሰቦቻችን። ሳሙኤል አበራ ማንቸን እናሸንፋለን፣ ነገር ግን ሻምፒየንስ ሊግ ሪያልን ወይ አትሌቲኮን እንዴት እናልፋለን? እኔን የሚያስፈሩኝ እነዚህ ሁለቱ ክለቦች ናቸው የሚያስፈሩኝ እያለ ነው። አዶናይ ለማ ሰላም ብያለው፣ ሰላም ነው። ጸሐዬ አሌክሳንደር ኢሳቅ ምን ሆነ ያለኝ። አሌክሳንደር ኢሳቅ በጣም መቶ ሀምሳ ሚሊዮን ፓውንድ በጣም የተጋነነ ነው። ኒውካስል ዩናይትድ እየጠየቀ ያለው ክፍያ በጣም በጣም በጣም የተጋነነ ነው። አርሰናል ይህንን ለመክፈል ፍላጎት ያለው አይመስለኝም፣ እውነተ መናገር ማለት ነው። በቀለ ቤኪ እሺ፣ በቀለ ቤኪ። ጌራ ሰሙ ጌራ ሰሙ በቀለ ቤኪ፣ ያው በጣም አዝናለሁ። ትልቅ ሰው ነብዬ አስባለሁ እና ይሄ የሚባል ነገር አለም። ሰላም ሰላም ብሮዬ አውቄ ያለው ጠፋችሁ ቢሆንም ቴሌግራም ላይ እየገባው አዳምጣለሁ ብሎኛል። ያው እንግዲህ ትንሽ ጌራ አይዳው በጣም የሚገርም ሰው ነው። በጣም በጣም በጣም ያሳዝናል። ዞሮ ዞሮ ያው በተቻለ መጠን እንግዲህ ቶሎ ቶሎ አብዴት ነገሮችን ለማድረግ እያሰብን ነው። በቀደም ፕሮግራም ለመቅረጽ አስበን ነበር አጋጣሚ ሆኖ ስላልተመቸ ነውና፣ ፕሮግራም መስራታችን አይቀርም። በቴሪነሪ ጉዳይ ላይ ፕሮግራም መስራታችን አይቀርም። አሁን ዛሬ ራሱ በስንት መከራ ነው የገባ ነው። ቀኑን ሙሉ መብራት እኛ ሰፈር ጠፍቶ ነበረ። ኔትወርክም ጥሩ አይደለም። እሱን ተቋቁመን ነው እየሰራን ያለ ነው። ቤተሰቦቻችን ላይክ ማድረጉን አትርሱ። ወደ 134 ሰዎች አላችሁ። እንደገና ደግሞ የማይንሰር ጨዋታን ግምት በትክክል ለገመቱ አስር ሰዎች ሰዎች የ50 ብር ካርድ እንሞላለን። ግምታችሁን አስቀምጡ የቴሌግራም ግሩፓችን ላይ ገብታችሁ አት ሴም ታይም ደግሞ ስልካችሁን ማስቀምጡ። ቤተሰቦቻችን በዛሬ መድፈኛዋ ለምን ላይቭ ስትሪም አጋባምጻ የአርሰናል ጨዋታዎች ቀን አስብበት። እኛም ላይክ ሼር፣ ሰብስክራይብ እያደረግን ቤተሰብ እና አብዛ ብላኛለች። ያው ኔትወርክ ነው በዛይ በጣም ትልቁ ችግሩ ምንድን ነው ኔትወርክ ነው። አሁን ያለው ኔትወርክ በጣም አስቸጋሪ ነው። በጨዋታው በምናስተላልፍበት ሰዓት ላይ በጨዋታውና በእኛ መካከል ያለው ዩቱብ ሪኮመንድ የሚያደርገው ራሱ ሀያ ሰከንድ በጣም ብዙ ነውና ዩቱብ ሪኮመንድ የሚያደርገው ያንን ነው። አንዳንድ ጊዜ ኔትወርኩ ጥሩ ሳይሆን ሲቀር ከአንድ ደቂቃ በላይ ጋፑ ይሰፋልና በጣም በአግባቡ ነገሮችን ማስራት አስራቻለ ነው። ሰፈራችንም የኮሪደር ልማት ስላለን ነውና እሱን እናስተካክላለን ብለን እናስባለን። ወደፊት እንግዲህ ከእግዚአብሔር ፍቃድ ጋር እናደርገዋለን ብለን እናስባለን። አብርሃም ኤርከን ነው። ሰላም፣ ሰላም። ወደጄ፣ ማርቲኔሊ መቼ ይመለሳል? ቀጣይ የሀገራት ጨዋታ ጥሪ የተጠራ ተጫዋች ካለ እነማን ናቸው? እያለኝ ነው። ጋብሪኤል ማጋሌች ተጠርቷል፣ ለብሔራዊ ቡድን፣ ለብራዚል ብሔራዊ ቡድን ጋብሪኤል ማርቲኔሊ ግን አልተጠራም። አልገባኝም ደስታ አርሶ የጻፍክልኝ ነገር ሰላምዬ እንኳን በሰላም ቆየሽኝ። ቤተሰቦቻችን እንግዲህ የቤንጃሚን ሼሽኮን በተመለከተ ያው ክርስቲያን ፋልከም፣ ዴቪድ ኖርስቴንም አርሰናል ከየትኛውም ክለብ በተሻለ መልኩ ቀድሞ ግራውንድ ወርኩን እየሰራ እንደሆነ ነው እየተናገረ ያለው ማለት ነው። ቤተሰቦቻችን ይሄ ጀንትልማን አግሪመንት የሚባል ነገር አለ። ቤንጃሚን ሼሽኮ ከአርቢ ሌብዚግ ጋር የተስማሟ ማለት ነው። ከእሱ ጋር ተያይዞ እንግዲህ እስከ ሰባ ሚሊየን ሚሊዮን ዩሮ የሚያቀርበ ክለብ ምንም ጥያቄ የለውም፣ እነሱም ለመልቀቅ ፍቃደኛ ናቸው የሚል ነገር ነው ያለው ማለት ነው። ቤተሰቦቻችን ስለዚህ እኔ እንደሚገባኝ ከሆነ ማለት ነው ቤንጃሚን ሼሽኮ የክረምቱ ቀዳሚ ፈራሚያችን ሊሆን ይችላል ተብሎ ይታሰባል። ከዛ ውጭ ግን ከአንድሪያ ቤርታ መምጣት ጋር ተያይዞ እየተወሩ ያሉ ነገሮች አሉ። ለምሳሌ የላውታሮ ማርቲኔዝ የኢንተር ሚላኑን የ27 አመት አርጀንቲናዊ አጥቂ 27 አመት ላውታሮ ማርቲኔዝ ለማስፈረም አንድሪያ ቤርታ ፍላጎት አለው። አትሌቲኮ ማድሪድ እያለ ሊያስፈርመው ፍላጎት ነበረው። አሁን አርሰናል ውስጥ ከገባ በኋላ ይህን ተጫዋች የመጀመሪያ ፈራሚው ሊያደረግ ይችላል የሚል ዘ ፉትቦል ኢንሳይደር ይዞት የወጣው መረጃ አለ። ይህን መረጃ ተከትሎ ሌሎች የአርሰናል ዌብሳይቶችም አርሰናል ላይ ብቻ አተክሮ የሚሰሩ ዌብሳይቶችም መረጃውን ይዘውት እየወጡ ነው ያሉት ማለት ነው። እንዲህ ነው ብሎ መናገር ይከብዳል። ቢሆንም ግን ምን እየተባለ ነው፣ ክለቡ ምን እየሰራ ነው፣ ለቀጣይ ክረምት ምን እየተዘጋጀ ነው የሚለውንም ነገር አብረን ለማጋራት ስለፈለግኩኝ ነው። በተለይ በተለይ ደግሞ ከአጥቂ ጋር በተያያዘ ክለቡ ይህን ጉዳ ጉለቱን ለመሙላት በጣም ጠንክሮ እየሰራ እንደሆነ መረጃዎች እየወጡ ነው። እሺ የሀብቴ ሀብ የአርሰናል ታሪክ የተጀመረው በእነ ዴቪን ዳንስቲን ነበር። እነዚህ ለመጀመሪያ ጊዜ የተጫዋች የጀርባ ላይ ቁጥር የጀመረው በአርሰናል ነው፣ ለጠቅላላ እውቀት እያለኝ ነው። እንግዲህ እያልከኝ ያለው የጀርባ ላይ ተጫዋቾች ስማቸውና ቁጥራቸው መጻፍ የተጀመረው በአርሰናል ውስጥ እያለኝ ነው። የሀብቴ ሀብ በጣም አመሰግናለሁ። ሊዱ ዋይትን መቼ ነው ቋሚ የሚያደርገው? እንደ እኔ ከሻሼ ጋር ለሚኖረን ጨዋታ ዋይትን አስገብቶ ቲምበርን በዛኛው መመለስ ካላፊዮሪን ቤንች ላይ ቢያደርገው ስኬሊ ረፍት ሲሰጠ ባይ ነኝ። አይመስለኝም ካላፊዮሪን ያስገቧል ብዬ አስባለሁ። ምክንያቱም የማሲያወራ ነው በጣም ይሄ በጣም ካዮቲክ የሆኑ ቦክስ ላይ የተቃራኒ የ16 ከ50 ላይ ገብቶ የሚረብሸውን ሪ አታኪንግ ማይንድ ያለው ተጫዋች ስለሆነ የሚጠቀምበት ይመስለኛል። ቤንዋይትን ከቲምበርን አሳርፎ ቤንዋይትን ቢያስገባው የተሻለ ነው ብዬ አስባለሁ። ግን ቲምበርን ቢሆን በቀደም ከፔሲቪ ጋር በነበረን ጨዋታ ቲምበርን በተጠቀመበት መንገድ አሁንም ቲምበርን የሚያጫውተው ይመስለኛል። ያው ቤንዋይት ከጉዳት ነው የመጣው ጉልበቱን ማይነር ኦፕሬሽን ተሰርቶ ነው የመጣው። ና እረፍት የሚሰጠው ነው የሚመስለኝ ለእኔ ማለት ነው። እሺ ፀሐዬ ብሎኛል። እኔ የምለው የአርቴታ እንዳለው በትንንሾች ቡድን የሚጥለው ነጥብ ብዙ ዋጋ ያስከፍላል ብለው ነበረ። ግን ስናየው እውነት ግን አሁንም ማንቸስተር ዩናይትድ ከጣልን ቲም ግን አልገባኝም ግን እያልከኝ ያለው ይመስለኛል፣ በትንሾች ቡድን ነጥብ እየጣለ ነው ማንቸስተር ዩናይትድ እንደ ትንሽ ቡድን ገብቶ ነጥብ ያስጠለናል የሚል ከሆነ ይመስለኛል። እኔም እንደዛ ይመስለኛል። በነገራችን ላይ እኔ አሁን የማስበው ምንድ ነው እንደሚገባ በሎ ብሎክና በሚድ ብሎክ እንደሚጫወት ከነ ጋር ናቸው ከነ ዘርኬዝ ጎል እንደሚጠብቅ ነው ማስበው። እኔ እንደሚመስለኝ ከሆነ ማለት ነው ሞር በጣም መከላከል ላይ ትኩረት አድርጎ እንደሚጫወት ነው ማስበው። አርቴታ ለዚህ መፍትሄ የሚሆን ነገር ይኖራል ብለን እናስባለን። በነገራችን ላይ በኦልትራፎር ላይ ማንቸስተር አርሰናልን ፈርቶን በታሪኩ ፈርቶ የሚጫወትበት ሁለተኛው ጨዋታ ይሆናል ብዬ አስባለሁ። አምና ታስታውሱ እንደሆነ ቴና ጊዞት የገባው ቡድን አንድ ለ ዜሮ ያሸነፍ ነው ቡድን ማለት ነው። ያው ልክ እንደዚህ አይነት ማይንድ የነበረው ቡድን ነው። አሞሬምም ይሄን የሚከተል ይመስለኛል። ጉቴ እንግዲህ ይሄንን ግምትን ቴሌግራም ግሩፓችን ላይ ገብተ አስቀምጠው ስልክን አስቀምጥልን። ትክክለኛ ግምት ከሆነ የ50 ብር ካርድ ሙላ አላ ነው የተሰባችን። ኦርቶዶክስ ስለ እሺ ሁጎ ላርሰን ስለ ተባለው ልጅ መረጃ አለ። ጥሩ አማካይ ነው። በትክክል ትናንትና እንግዲህ ኢንትራ ፍራንክፈርት ከዚህ በፊትም እነዚህ ኮንትራታቸው ማራዘም የሚፈልጉ ተጫዋቾች ካለና አርሰናል እንግዲህ የሼሽኮን ዝውውር በጣም በፍጥነት ለመጨረስ ቶራ ይመስለኛል፣ በእኔ እምነት ማለት ነው። እኔ እንደማስበው ከሆነ ማለት ነው እና አሁንም ሁጎ ላርሰን የሚባለው ልጅ ያው ኢንትራፍራክን ፈርቶች ያሶሩ